ከሀገር ብንወጣም ኑሮን ለማሸነፍ እና መልካለን አጥረን በብርቱ ሰልፍ ስደት የሌለባት መንግሥት ትምጣና በማያልፈው ዓለም ሾመን ለምስጋና ቅዱስ አባታችን ሆይ በሰማያት የምትኖር መንግሥት ትምጻ እያለን አለን። በባዕድ አገር አለን፣ በባዕድ ምድር። እኛ ማዳን ቤት የምንሰራ ሰዎች፣ ኮንትራት የምንሰራ ሰዎች እጅግ በጣም ጀግኖች፣ ጠንካሮች ነን። ወተው የሚሰሩትም ጠንካሮች አይደሉም ለማለት ፈልጌ አይደለም፣ ይቅርታ። ግን ደግሞ ሞት ማዳን ቤት የምንሰራ ሰዎች በጣም ጠንካራ ነን። አንወጣም፣ እረፍት የለንም። ታውቃላችሁ፣ ሰው ቤት ስንኖር ነጻነት የለም። ግን በቻነው መጠን በራሳችንን እንትን እያልን እንሰራለን። ይሄው ላሳያችሁ። የሀብታም ሰፈር ነው እውነት ለመናገር አዲስ የትን እየተባለ ነው። ይሄ የራሱ አዲስ ነው። ይሄው ቤታችን ፊትለፊት ያለው ትልቁ ቤት ነው፣ ቤተ መንግስት ያክላል እና እስኪ ተራራ የሆነ ጭጋግ ነው ደግሞ አሁን ጭጋግ ነው፣ ዩት ደመና አይደለም። አሁን ስንት ሰዓት መሰላችሁ? አምስት ጉዳይ ለስድስት ነው። አያችሁ ተራራ ነው የሚታየው። እንደዚህ እንደዚህ፣ እና ያለንበት ላሳያችሁ ብዬ ነው ውዶቼ፣ ውዶቼ፣ ፍቅሮቼ። ወደዚህ ማ የሰው ቤት ነው፣ የሰው ቤት ነው። ምንድን ነው የምትቀርጹት? እንዳንባት እና የእኔ ውዶቼ ለምንድነው ግን ሰብስክራይብ የማታደርጉኝ? በእናታችሁ አይከፈልበት። ሰብስክራይብ መደረግ የምትፈልጉ ሰዎች ኮመንት ላይ መልሽ በሉ፣ ይመልስላችኋለሁ። አብረን እንዴት እንበረታት ሀገራችን ስንሄድ መንቀሳቀሻ ይሆነናል። አውቃላችሁ ኢትዮጵያ ሁሉም ነገር ውድ ነው። ለምለሚቱ ሀገሬ ኢትዮጵያ ለሀገራችን ያብቃን፣ ሀገራችንን ሰላም ያድርግልን እና እስከዛ ደግሞ ዩቲዩብ ከፍተን ትንሽ አሳድገን ብንሄድ። ጥሩ ነው እንበረታታ አብረን እንስራ ሰብስክራይብ አርጉ ላይክ አርጉ ኮሜንት አርጉልኝ የወዶች ይሄው ደግሞ ይሄ እንትን ነው አላለቀም ጎረቤቶቻችን አልገቡም መሀል ላይ ነው እዚህ ጋር ነው ያለ ነው በዛኛውም ያልገባሉ ያላለቀ እና ተበታትነን ያለ ነው መኪና መጣ በተረፈ የሀገሬ ኢትዮጵያ ልጆች አበረታቱ። ውድድረውን ማድረጋችሁ ሀገራችንን ሰላም ያርግልን፣ ዘረኝነትን ያጥፋልን፣ ሞትን በቃ ይበለን። እውነት ለመናገር እንደ ኢትዮጵያ አይነት ለምለም ሀገር የለችም፣ ግን እኛ ሰላም ስለሌለን በጣም አስከፊ ነው የሚሰማው ነገር። ጸሎትና አርግ በየሃይማኖታችን ጸሎት ማድረግ አለብን። እና ወደ ቤቴ እየገባን ነው ወደ ቤታችን ይሄው ይህ ሰፈሩ አዲስም ቢሆን ያምራል በጣም ትልልቅ ቤት ነው እየተገነባ ያለው ወደ ቤታችን እየገባን ነው እና ውዶችዬ በየሃይማኖታችን ጸሎት ማድረግ ዱዓ ማድረግ ያስፈልገናል እላችኋለሁ

ነው በስከጀርባ ነው ቆሻሻ ማስቀመጫ፣ ምን ማስቀምጣ ሰና ማስቀምጣና እዚህ ጋ ካሜራ አይ እንጀራ ነው ካሜራ እና እንደዚህ ነው። ይሄን ይመስለን ግቢያችን በጣም ሰፊ ነው። ግቢውም ሰላሳ ሳያችሁ ነው ለመናገር እና በተረፈ ያ ሙቀት ሂዶ ይሄን ላመጣለን ወምስጋና በመድኃኒዓለም ነው። አሙቀት ቀዝ ብሎ በዛ ሙቀት ይህን ግቢ ስንጠርግ ስናጭ አጣላችሁ ሰሌዘላች በጣም ከባድ ከባድ ነገር ነበረ። ምን ለመሆነ ፊቴ በጣም ተበላሽ ነው። ብዙዎቻችን ፊታችን ተበላሽ ነ ከሙቀቱ የተነሳ ማለት ነው። እንድነስኪ እዩ ማርያም እንድነፈሰው እና ለዛ ነው ቤት ውስጥ ለምስል እዚ ነው የምናስቀምጠው። የበሻሻው ማስቀመጫ አሁን ወደ ክላሳችን ወደ ኩሽና ነው። ሳታይ ሳታይ ነው የገባት እንደዚህ እየቀረስኩ ይሄ ደግሞ ምኝታ ቤታችን ነው። ክላሳችን ነው። በጣም ዝግጅት ነው። ለማብራት ነው አልቻላ ላሳያችሁ ቤታችን ጋር በጣም እና ክላሳችን በጣም ጽድያለች እና እኔ ውዶች ነበረ ታታ ይህን ጊዜ የምንሰማውን መጥፎ ነገር በሀገራችን ላይ ጦርነትን፣ ሞት የማንሰማበት ሰላሙን የምናገኝበት ጊዜ ይምጣልን። ወዳችሁ ያለው በተረፈ ሰላም ሁኑልኝ ውዶቼ፣ እህት ወንድሞቼ፣ የሀገሬ ልጆች የኢትዮጵያ ልጆች አያሰማን ሰላም ያምጣልን። እንዳትረሱ ቤተሰብ የሆናችሁ ላይክ፣ ኮመንት፣ ሼር አድርጉልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ ደና ሁኑ።